ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። ዛሬ ሁላችሁንም የሚነካ የሚያስደንቅና ግንኙነታችሁን ወደ ላቀ ደረጃ የሚያደርስ ሚስጥር ይዘንላችሁ መጥተናል። ፍቅር የሰው ልጅ ህይወት ትልቁ ሚስጥር ነው። በተለይ ደግሞ የሴት ልጅ ስሜት ጥልቀት ያለው ውቅያኖስ ይመስላል። ብዙ ጊዜ የሴት ልጅን ልብ በትክክል መረዳት ከባድ ሊመስለን ይችላል። ግን በእርግጥ እንደዛ ነው? ዛሬ በስነ ልቦና ጥናቶች የተደገፈ የሴት ልጅ ልብ ከአንተ ፍቅር ሲይዛት ሳታውቀው የምትጠቀምባቸውን ስምንት ቁልፍ ቃላት እንመረምራለን። እነዚህ ቃላት ያንተን ቦታ በሕይወቷ ውስጥ እንዴት እንደምትመለከት የሚያሳዩ በስሜት ከእርሷ ጋር ለመገናኘትና ግንኙነታችሁን ለማጠናከር የሚያስችሉህ ጥልቅ ምልክቶች ናቸው። እነዚህን ቃላት ማወቅህ የፍቅሯን ጥልቀት እንድትረዳ ብቻ ሳይሆን ለአንተ ያላትን ቦታ እንድታውቅም ጭምር ይረዳሃል። ታዲያ ዝግጁ ነህ? አዎ ካልክ እንቀጥል። የመጀመሪያው ቃላት ምናልባት ቀጥተኛ ሊመስል ይችላል፣ ግን ጥልቀቱ ሰፊ ነው፤ ናፍቀኸኛል የሚል አንዲት ሴት ናፈቀኝ ስትል በአካል መለየትህ ብቻ ሳይሆን በስሜትህ፣ በሐሳብህ፣ በድምጽህ፣ ባንተነት እንደናፈካት ያሳያል። በሁለት ሰዎች መካከል ስሜታዊ ትስስር ሲፈጠር ብቻ ነው አንደኛው ሰው ሲርቅ የናፍቆት ስሜት የሚሰማው። ይህ ቃል የቁርኝት እና የመገኘት ፍላጎትን ያንጸባርቃል። አንዲት ሴት ስታጣህ የምትናገረው ከሆነ ቦታህ በሕይወቷ ውስጥ ምን ያህል ትልቅ እንደሆነ ያሳያል። እሷን የናፍቆት ስሜት ውስጥ የምትጥል አይነት ተጽዕኖ አለህ ማለት ነው። ይህ የሚሆነው የአእምራዊና ስሜታዊ ቦታህን በእሷ ልብ ውስጥ ይዛሃል ማለት ነው። የቁርኝት ንድፈ ሐሳብ እንደሚለው ከሆነ ሰዎች ከሚወዳቸው ሰው ጋር ስሜታዊ ትስስር ሲፈጠር መለያየት ሲከሰት የመረበሽና የናፍቆት ስሜት ያጋጥማቸዋል። ይህ ቃል የዛ የቁርኝት ምላሽ አካል ነው። ሁለተኛው ቃል አንተ ብቻ ነህ የምትረዳኝ የሚል ነው። ይህ ቃል ወደ ልቧ ጥልቅ ክፍል እንድትገባ እንደፈቀደችልህ የሚያሳይ ምልክት ነው። ሰዎች ውስጣዊ ፍላጎታቸውን ፍርሃቶቻቸውንና ህልሞቻቸውን ለሚያምኑት ሰው ብቻ ነው የሚገልጹት። ይህ ቃል የመተማመንና የመቀራረብ ምልክት ነው። እሷ የሌሎች ሰዎች ስሜት ከእርሷ ጋር እንደማይገናኝ ወይም ደግሞ ሌሎች እንደማይረዷት የምትገልጽበት መንገድ ነው። አንተ ግን የተለየህ ነህ። ችግሯን መፍታት ባትችል እንኳን ስሜቷን እንደምትጋራና የውስጧን እንደምትረዳ አረጋግጣለች። ስሜታዊ ብልህነት ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ የሌላውን ሰው ስሜት የመረዳትና ምላሽ የመስጠት ችሎታ በጥልቅ ግንኙነት ውስጥ ትልቅ ሚና ይጫወታል። በዚህም እሷ በአንተ ውስጥ የመረዳት ችሎታን አግኝታለች ማለት ነው። ሶስተኛው ቃል አብረን የሚል ቅጥያ ያለበት ቃል ነው። ይህ ቃል የጋራ የወደፊት ጊዜን መፈለግን ያመለክታል። አንዲት ሴት ከአንተ ጋር ፍቅር ሲይዛት አንተን የህይወቷ አካል አድርጋ ማሰብ ትጀምራለች። የግል እቅዶቿን ከአንተ ጋር ማጣመር ትጀምራለች። ይህ የቁርጠኝነትና የጋራ ህይወት የመመስረት ፍላጎት ነው። ይህ የአእምሮዊና ስሜታዊ ኢንቨስትመንት ይባላል። ይህም እሷ ያንተን አስተያየትና ያንተን ምርጫ በህይወቷ ውስጥ ማካተት እንደምትፈልግ ያሳያል። የረጅም ጊዜ ግንኙነት ጥናቶች እንደሚያሳዩት ከሆነ ጥንዶች ለወደፊታቸው የስራ እቅድ ሲያወጡ እና አብረው ተግባራትን ሲያከናውኑ ግንኙነታቸው የበለጠ ጠንካራና ዘላቂ ይሆናል። አራተኛው ቃል አንተ ብትሆን ኖሮ ምን ታደርግ ነበር የሚለው ነው። ይህቺ ሴት አንተን እንደ አማካሪ፣ እንደ ምሳሌና እንደ ብልህ ሰው እንደምትመለከት የሚያሳይ ነው። ያንተን አስተያየት እና ውሳኔዎች ታከብራለች። ይህ የአክብሮትና የግንዛቤ እውቅና ምልክት ነው። የሷን ችግሮች ልትፈታ እንደምትችልና የሷን ሁኔታ በተሻለ ሁኔታ እንድትረዳ የሚያደርግህ የእውቀት ወይም የልምድ ደረጃ እንዳለህ አምናለች ማለት ነው። በግንኙነት ውስጥ የባለሙያነት እና የአክብሮት ስሜት መኖር ወሳኝ ነው። አንተን እንደ ሕይወት አጋር ከመመልከት ባለፈ የእርሷን ችግሮች መረዳትና መፍትሄ መስጠት እንደምትችል ታምናለች። አምስተኛው ቃል በጣም አመሰግናለሁ የሚለው ነው። ብዙ ጊዜ ወንዶች ሴቶች ለትልቅ ነገር ሲያመሰግኑ ነው ትኩረት የሚሰጡት። ነገር ግን ፍቅር የያዛት ሴት ለትናንሽ ነገሮች ሳይቀር እና ትኩረት ለማይሰጡ ድርጊቶች ጭምር ከልብ ታመሰግናለች። ይህ አድናቆትንና የእውቅና መስጠትን ሁኔታ ያሳያል። እሷ የእሷን ፍላጎቶችና ምቾቶች ለማሟላት የምታደርገውን ጥረት እንደምታደንቅ ያሳያል። ይህ ደግሞ አንተን ለመደገፍ ያላትን ፍላጎት ያሳድጋል። የአድናቆት መግለጫዎች በግንኙነት እርካታ ላይ ትልቅ ተጽዕኖ አላቸው። ጥናቶች እንደሚያሳዩት ባለትዳሮች እርስ በርሳቸው ሲደናነቁ ግንኙነታቸው የበለጠ ደስተኛና የተረጋጋ ይሆናል። ስድስተኛው ቃላት እንዴት አድርጌ ነው የምረዳ የሚለው ነው። ይህ ቃል እርሷ የሕይወትህ አካል መሆን እንደምትፈልግና አንተም ይህንን ሀሳብ እንደምትደግፍ የሚያሳይ ምልክት ነው። ሰዎች ከሚወዱት ሰው ጋር ችግሮቻቸውን ሲካፈሉና ሲደጋገፉ ነው ግንኙነታቸው የሚጠናከረው። ይህ የእንክብካቤና የጋራ ድጋፍ ፍላጎትን ያንጸባርቃል። እሷ በአንተ ህይወት ውስጥ አዎንታዊ ተጽዕኖ ለመፍጠርና ሸክምህን ለማቃለል እንደምትፈልግ ያሳያል። በግንኙነቶች ውስጥ የጋራ ድጋፍና የእርስ በርስ መረዳዳት የደስታና የረጅም ጊዜ ግንኙነት ቁልፍ እንደሆኑ የስነ ልቦና ባለሙያዎች ያመለክታሉ። ሰባተኛው ቃል ሁሉም ነገር ደህና ይሆናል ወይም ደግሞ ደህና ነው የሚለው ነው። ሴት ልጅ ከአንተ ፍቅር ሲይዛት አንተ በችግር ወይም በጭንቀት ውስጥ ስትሆን አብራ ትቆማለች። የፍቅር ስሜት ያላት ሴት አንተን በማጽናናትና በመደገፍ ውስጥ ደስታን ታገኛለች። ይህ የመጽናናትና የመደገፍ ፍላጎት ነው። እርሷ ስሜታዊ ደህንነትን ለመጠበቅና በአንተ ላይ ያላትን እምነት ለመግለጽ የምትጠቀምበት መንገድ ነው። ችግሮችን የመቋቋም አቅም ላይ የተሰሩ ጥናቶች እንደሚያሳዩት ከሆነ በችግር ጊዜ ከሚወዷቸው ሰዎች የሚሰጠው ስሜታዊ ድጋፍ ግለሰቦች ችግሮችን በተሻለ ሁኔታ እንዲቋቋሙ ይረዳቸዋል። ስምንተኛውና የመጨረሻው ቃል ቀልደኛ ነህ ወይም ታስቀኛለህ የሚለው ነው። ሳቅ የደስታና የፍቅር ትልቅ ምልክት ነው። አንዲት ሴት ከአንተ ጋር ስትሆን በነፃነት መሳቅ ከቻለች አንተ ጋር በመሆኗ ምቾት እንደተሰማት ያሳያል። ይህ የምቾት የመዝናናትና የደስታ ምልክት ነው። ቀልድህን፣ እንደምትወደው በአንተ አብሮ መሆን እንደምትደሰትእና ጭንቀቶቿን ትረሳ ዘንድ እንደምትችል ያሳያል። የጋራ ቀልድና ሳቅ በግንኙነታችሁ ውስጥ አዎንታዊ ስሜቶችን ለመፍጠርና ግንኙነቶችን ለማጠናከር ወሳኝ ናቸው። ሳቅ የጭንቀት ሆርሞኖችን በመቀነስ እና የመቀራረብ ስሜትን በመጨመር ይታወቃል። በዚህም አንዲት ሴት እንደምታስቃት ወይም ደግሞ እንደምታዝናናት ከነገረችህ ምናልባትም ላንተ ያላት ስሜት በጣም ጥሩ ይሆናል ማለት ነው። እንግዲህ እነዚህ ከላይ ያየናቸው ስምንት ቃላት ሴት ልጅ ከአንተ ፍቅር ሲይዛት ሳታውቀው የምትናገራቸው ቁልፍ ንግግሮች ናቸው። እነዚህ ቃላት የሴትን ልብ ጥልቀት ለመረዳት በጣም ጠቃሚ ምልክቶች ናቸው። በሚቀጥለው ጊዜ ከምትወዳት ሴት ጋር ስትሆን እነዚህን ቃላት በንቃት ተከታተል። እነዚህን ቃላት በሆነ አጋጣሚ የምትሰማቸው ከሆነ ለሷ ያለህን ምላሽ በተሻለ ሁኔታ በመምረጥ ግንኙነታችሁን ማጠናከር ትችላለህ። ፍቅርን በቃላት መግለጽ ሁሌም ቀላል አይደለም። ነገር ግን እነዚህን ጥቃቅን የቃላት ምልክቶች በመረዳት ፍቅሯን ጥልቀት ማወቅና ግንኙነታችሁን ወደሚቀጥለው ደረጃ መውሰድ ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ፣ ሼር ማድረግና ሰብስክራይብ ማድረግ እንዳትረሱ። እንዲሁም እናንተስ እነዚህን ቃላት ሰምታችሁ ታውቃላችሁ? በአስተያየት መስጫው ላይ አካፍሉን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።